አንተ ተራ ሰካራም በአረቂ ተደብቀ 24 ሰዓት አረቂን እየተጋጥክ ከኔ እኩል ታወራለህ እንዴ? አንተ ደደብ፣ ይም ምን ተዋወቃለህ? ወራዳ ሴት እንኳን እህት የለም፣ ክብር የለም። እዛ ሱዳን ሀገር ቂጠን ሽጠ መተ ከኔ እኩል ታወራለህ እንዴ? እዚህ ሀገር መተ ከፍት ዝምባም ደቆቀንያ እንዲህ በጣም ቆሻሻ ነው ለጤና ያርግለት አፍልቷል እመቤቴ ትድፋኝ እኔ ደሞ ሪከርድ እያደረኩኝ ለመንግስት ነው የምሰጠው አፍልቶበታል ፈልቶበታል በጣም ይሄ ደግሞ ሰርቼ ነው የምበላው ይላል 24 ሰዓት እየሰከረ እኔ ሰርቼ ነው የምበላው አንተ ሰካራም አንተ ወራዳ ሰካራም አንተ ሰክረህ ነው የምትበላው ሰሞኑን ተነስቶበታል። የወንድ ባለጌ እከክ ሳንሻይን ለምንድነው ሪፖርት የሚያደርጉብኝ? ምን ስለሆነ ነው ሪፖርት የሚያደርጉት? እኔ ቤት ለምንድነው? ጃፒን ስለተናገርኩ ነው ሪፖርት አረገና፣ ቀጠቅጠዋለው። እስኪን ካኝ ገብቶ በኋላ ቀጥቅጥ ነው ማድረገው። እመቤቴ መረጃ አለኝ። ጃፒ ማን መሆኑን አሳያቸዋለሁ። ይህ ብስብስ እሱ ስድቡ እንደሆነ ሸርሙጣ ነው ከሸርሙጥና አይወጣ ሸርሙጣ ይላል። ማያመጣው የሰው ታሪክ የለም። ማን ይሰማል? ላዳምጣ አልችልም። ምን ፍሬ እከካም፣ ቀፋኝ። መጀመሪያ ቤትን አጽድተህ ማለት ነው። ምግብ ፍርጅን ሙላ። አንተ በረንዳ ዳሪ፣ ደህና ቤት እንዳለ ደግሞ ታወራለህ እንዴ? ጓደኞችህ እኮ ጠሉህ እኮ። ጃፒ የምትባል ሰው ጠሉህ። ጥልጥን ያደርጉ ማንም አይፈልግም። ብቻ አንቀረ ቆንጆ እኮ ነው። የሚሸረሙጠው እኮ አያውቅልኝማ መቼ አውቀዋል? ይሄ ደደብ እከካም፣ የታባህ ነው የምትገባው? ሞት ትገባታል። ዲክላይን አላደርግብም እንዴ። በኋላ እንዳታለቅሽ ጃፒ ነው እኔ የሚያስለቅሰኝ። እኔ ጉች መሰልኩ እንዴ? ጃፒ የሚያስለቅሰኝ? እናቱ ወልደዋለቻ፣ እናቱ ወልደዋለች፣ ጃፒን እናቱ ወልደዋለች። በዛ ላይ ጃፒ አይደለም ስሙ አማረ፣ አማረ ነው ስሙ። አንተ አማረ አይመርብህና አንተ ዘ ድልብ ማይም። ልመና እናስቆማለን። ሽርሙጥና ነው የምትሸረሙጡት ቲክቶክ ላይ እንዴ? ሀብታን በሰጥ አንተ ምን አገባ አንድን ምን ይመለከታል? ሀብታም በሰጠን ብንሸረሙጥም ቆንጆን እንሸርሙጥ። ምን አገባችው? መዳን ያልምን ባክሽ አንቺ ደግሞ ጌም አልጫወትም። ተፋችን። አማረ ነው ስሙ እመቤቴን። አማረ ጃፒ፣ አማረ ነው ስሙ ጋይስ። አማረ አማረ እናውቀዋለን እኮ አንድ ድራግስት እኮ ነው። ድራግ እየጠበጠብክ ድራግን እየወሰድክ አይደለ እንዴ በየቦታው ስታደነፋ። ኢቨን ክለብ እንኳን ከእሱ ጋር መሄድ አትችም እኮ። ክለብ ከሱ ጋር መሄድ አትቼም። አብሾ አለበት። ከሰው ጋር ነው የሚደባደበው። ማምዬ የኔ ውድ እንዴት ነሽ? ከሰው ጋር ነው የሚደባደበው። አብሾ አለበት። ይህ በሽታ አንተ አቋለ አንተ በሽተኛ ወንድ ከሆንክ ና እስኪ፣ ምኖርበት ቦታ ታውቀዋለህ። ና እስኪ ስከልና ተሳፍረህ ና እስኪ ጃፒ፣ ወንድ ነኝ እንደምትለው አንተ ሰካራም ጣሳ፣ አንተ ውዳቄ የወደክ እከካም። ያው ሰካራም ድራጊስት ነው ሌላ ታሪክ የለውም እኮ ምንም ታሪክ የለውም። ሳት ፈልጊ ያሳድቡሻል። እኔ አሁን ፈልጊው አይደለም ልሳደብ አይደለም የገባሁት። ሙዚቃዬን ከፍቼ ዋት ሀፕን ማሚ ሙዚቃ ከፍቼ ቁጭ ባልኩበት መጥቶ አንቺ አለሌ ሸሌ ይለኛል። ጃፒ የሚሉት ሰውዬ የእስንሽ ኖርማል ሽቫይስ እብድማ ነው መቤቴን። ኖርማልም አይደለም ኖርማል አይደለም። ጋይስ ሂዝ ኖት ኖርማል ይሄ ሰካራም ሂዝ ኖት እኮ። ኧረ በጣም ሰካራም ነው፣ የወደቀ ሰካራም። ለዛ ማያየ ሪከርድ አድርሽልኝ። ሪከርድ ካረግሽው ማለት ነው እየሰደብኩት ቀጥቀጥ አርገሽ ንገር፣ እዛ እያየው ይቃጠል። እከክ ወይ ቲክቶክ። ዋት ዋት ዩ ቲክቶክ እሱ ያለ ሸሌ ስድብ አያቅም። ከዛ ደግሞ ምን ይለኛል፣ ኢትዮጵያ እያለሽ አለኝ። ይለዋሉ ልጅሽን ሽንት ቤት ውስጥ አስገብተሻት አላለኝ? እዩት ሚያወራ ወሬ። ልጅ ወልደሽ አለ ሽንት ቤት ውስጥ አስገባሽው ኢትዮጵያ ይለኛል። ያው ጤነኛ ነው ታዲያ። ጤነኛ ነው ትሎታላችሁ? ያበደ ሰውዬ እግዚአብሔርን እንደዛ አለኝ። ልጅ ወልደሽ አለ ሽንት ቤት ውስጥ አስገባሽው አለኝ። አሁን ይህንን ምን ትሎታላችሁ? አንተ ደግሞ ኢየሱስ ኢየሱስ አትበልብኝ። ሄደ የሆነ ማኛ ቤት ኮመንት አርግ እንደ እናኔ ምን አገባኝ እኔ የገብርኤል ልጅ ነኝ። ዞር በል ከዚህ ቤት ይወጣል። እውነት ነው በአንቺ ቃብር ከመጣ እኮ ቦታ ትስጭ ያራይ ግማታ ምናባቱ ቦታ ይሰጠዋል። እንዲያውም ስለደከመ ነው እንጂ አጠብ ያሰጣው ነበር። ደክሞኛል ዛሬ ሙዲ አይደለም ቲክቶክ አንተ ልጅ ልጅ አንድ ልጅ ወልዶ ክዶል። አዎ ልጁን ክዶ እዚ ሀገር ቡሽቲ እኮ ነው። ደግሞ ወንድ እኮኖ ሚወደውኩ ጓደኞቹ አይቀርቡትም፣ ይፈሩታል። ወንድ ነ የሚወደው ሴት እኮ አይደለም። እኩ እሱ ሴት አይወድምኮ ሲጀመር አማረ ጃፒ ኮ ሴት አትወድም። አንተ ቡሽቲ እኮ ነ ሱዳን ሀገር ቡሽቲ እውና መጣ፣ እዚህም ቡሽቲ ና ሌላ ታሪክ የለም፣ ይሄ ነው ታሪክ። ነጮች አይደለ እንዴ የሚጫወቱብህ? ነጭ ነው የሚጫወቱብህ ሰክረህ። ሌላ ምንም ታሪክ የለም። ጃፒ ልንገርህ፣ ሚስት የለውም። ወንድ ነው የሚወደው። አልኩህ አይደለ እንዴ? ጃፒ ወንድ ነው የሚወደው። ጃፒ ወንድ ነው የሚወደው። ሴት አይወድም። እመቤቴን ለምን ይመስላችኋል ሴቶች ጋር ሲጣላ የሚውለው? እዚህ ሴት አይወድም እሱ። ያ እንደዚህ አይነቱ ሰው ደግሞ መወገድ አለበት፣ በኢትዮጵያ ባህልም ነውር ነው ይሄ። ጀዝባ ሆስ ጃፒ ጃፒን ካላወቅክ በቃ ሙታህል ማለት ነው ወይ የለንበትም። ተይ እባክሽ፣ ዞር በይ። ጃፒን ፈርታችሁ ነው? የአማራው ታጋይ ጃፒ ምን አባቱ ነው ለአማራ የሚታገርለት? እኔ ምላችሁ የአማራ ታጋይንን የሚሉት ግን ሰካራም እና ቡሽኪ ናቸው። እንዴ ያልገባኝ ነገር አማራ መደበቂያ ያደረጉት። ኧረ እንደዚህ አይነት አማራ የለም። ወራድ አማራ ነው ይሄ። አማራን አይወክልም። የአማራን ህዝብ ያሰድባል እንጂ የአማራን ህዝብ አያስከብርም። ጃፔ ጃፔ ማንነቱ አይታወቅም በአማራ መነገድ ፈልጎ ነው እሱ በአማራ ስም ተደብቆ መነገድ ነው እንጂ አማራ አይደለም እሱ ኔቨር፣ አማራ አይደለም። ልጁ በጣም ቆሻሻ ነው። ብላክ እመቤቴ ጃፒ ያስታጠቀሻል። በደንብ አድርጌ ነው እኔ ማስታጠቀው። እናት ወልደዋለች፣ የጀዝባ ልጅ። እኔም ሰድበዋለሁ፣ እሱም ይሰድበኛል፣ ችግር የለውም። እከክ። ከዛ ደግሞ መረጃ መጣና ፖስትላቸዋለሁ። መቤቴን የሆነ ሰው ይልክልኛል መረጃ። እከካም፣ ቆይ አስገድኝ፣ አስፈላጊ ነገር ልነግርሽ ነው። ኧረ እኔ ምንም የማያስፈልገኝ በአሁን ሰዓት ወሬ ምናምን አልፈልግም። ዊ ዶንት ኒድ ባድ። አማራ እኮ አማራ ነኝ ይላል። አማራ የተከበረ ሕዝብ መሆኑን እረሳው እኮ። አማራ እንደሱ ዘልዛላ መሰለው። ይሄ ዘልዛላ እከክ፣ ወራዳ። ጉችን አስለቅሻታለሁ በቃ ሴቱ ሁሉ ያልቀስ እኮ ነው። ኧረ ትቀልዳለህ እንዴ?